እንግዲህ ስለ ምንወያየው ስለ ካፕከት፣ እንግዲህ ካፕከቱን በተመለከተ የተደጋጋሚ እንትን ብለናል። እንዲያስተማሪ ነው እ የዛሬው ራሱም ይቻለ አንድ ክፍል መጥቻለው። ስለዚህ እሱን እንከታተላለን።

ወይም እንግዲህ ወደ ካፕከት ለመለስ ጋይስ ካፕከት በተመለከተ እንግዲህ በተደጋጋሚ ለሲዘን እያወራን እንገኛለን። ስለዚህ ይህ ኤዲተር በጣም ምርጥ የሚባል ኤዲተር ነው። ሌሎችም አሉ፣ ወይም ኪን ማስተር እንደነ ካይን ማስተር በሌላ አጠራር ሌሎችም የመሳሰል ኢንሾት ኢንሾት የመሳሰሉ አሉ። ይህኛው ቀለል ያለ ነው። ብዙ ፊቸሮችን የያዘ ነው። በጣም ደስ የሚል ነው። ስለዚህ እሱን እንጀምራለን። ያው እንደውትሮ እንደምላችሁ አስፈላጊ ከሆነ ሴቲንግ ምልክ መክታችሁ እዚህ ከአድ ዲፎልት ኢንዲንግ የሚለውን ዲስካርድ ማለት ይችላላችሁ። ማለት በኋላ ላይ እንዳትቸገሩ። ከዛ ባለፈ እንግዲህ ወደ ኒው ፕሮጀክት እንገባለን። እንደተለመደው ኒው ፕሮጀክት ላይ ከገባን በኋላ ቪዲዮችን የምንፈልገው ቪዲዮ እናስገባለን። ለኤዲቲንግ ዝግጅ የሆነው ቪዲዮ ማለት ነው። ስለዚህ አሁን እዚ ጋር ኤዲት የማደርገው ቪዲዮ ከቲክቶክ ላይ ሪኮርድ ያደረኩት ቪዲዮ ነው። ይህንን ቪዲዮ ምን ያደርጋሉ ማለት ነው። በምፈልገው አስፔክት የሾመርጬ ለዩቲዩብ፣ ለቲክቶክ አድርጌ ኤዲት ማድረግ እችላለሁ። ፎር ኤግዛምፕል ለዩቲዩብ ሾርትስ፣ ለቲክቶክ ቪዲዮ እንዲሁም ደግሞ ለዩቲዩብ አፕሎድ ትልቁ ቪዲዮ ኦር ደግሞ አስራ ስድስት በዘጠኝ ለሆነው ማለት ነው ከሶስት ደቂቃ በላይ ቪዲዮዎችን ነው በሱ ፎርም ምንጭ ነው ሰው እሱፍን ነገር ማስተካከል እና እንትን አስፔክቲቭ ማስተካከል መጫን ይችላለ ማለት ነው። ይህ ቪዲዮ እንግዲህ ከቲክቶክ ላይ ያወረድኩት ቪዲዮ ነው እንደምትመለከቱት መሀል ላይ ገጾቹ ይታያሉ። ዳርና ዳር ላይ ከላይና ከታች ጽሁፎች አሉ። ስለዚህ ከላይ እና ከታች ያሉ ጽሁፎች አስፈልገኝም። ሶ እነሱን ከማጥፋት ጀምር ያለውን ነገር አሳያችኋለሁ። ከዛ በፊት ግን ይህንን ቪዲዮ የምንፈልገው ለቲክቶክ ወይም ደግሞ ዩቲዩብ ሾርትስ ኦር ደግሞ ትልቅ ቪዲዮዎችን ለዩቲዩብ ለመጫነ ነው። አስፔክት ሬሽን ውስጥ ገባለው እንደተለመደ ሁሉ ከዛ በኋላ ቲክቶክ የሚል አለ፣ ዩቲዩብ ቪዲዮ አለ። ሶ ቲክቶክ ከመረጥኩኝ እንደምትመለከቱት ቁመት ነው የሚኖረው ወደ ጎን ስፋት አይኖረውም። ዘጠኝ በአስራ ስድስት ይባላል። ዘጠኝ በአስራ ስድስት ሲገለበጥ አስራ ስድስት በዘጠኝ ሲሆን ወደ ጎን ሲገለበጥ ማለት ነው። ልክ ስልካችሁን ገልብጣችሁ እንደማየት፣ በጎን እንደማየት አርጋችሁ ቁጠሩት። የዩቲዩብ ቪዲዮን ኤዲት ማድረግ እዚ ጋር ያለውን ነገር መምዳት ይችላል። ሁለት አንዱ ማለት ነው ሶ አሁን ለምሳሌ ለሾርትስ እንዴት እንደሚሆን ቅድሚያ ላሳያችሁ። ሶ 19 በ16 መረጥኩ። ከዛ ቪዲዮውን ክሊክ አድርገዋለሁ። ጋርስ እንደምትመለከቱት ዳርና ዳር ያለውን ክፍተት ወይም ደግሞ ጥቁር ነገር እሱን እንግዲህ ምን በማድረግ ነው ማጠፋው ላሳያችሁ። እዚህ ጋር የምትመለከቷት እችኛዋ ማለት ነው ዳር ዳር ላይ የምትመለከቷት ጥቁረት አለች ጋይስ እሷን ለማጥፋት አንድ ጊዜ የምናደርጋለን ቪዲዮ ነካር ናረግ ና በአውራ ቅጣች እና በሌላ አንድ ጣታችን ይዘን ወደ መሀል ጠቃ እናደርገዋለን ማለት ነው ጋይስ እንደዚህ ማድረግ እንችላለን። እንደምትመለከቱት ልክ ዳርዳር ላይ ያለው አሁን የያዝኩት ቪዲዮ ዙሪያውን በሰማያዊ ነገር ተከቧል። እሱን ወስቼ እንደማደርገው ፊት አድርገዋል። እንደዚህ ጥቁራት ማራት ይችላለሁ ማለት ነው። ይሄ አንዱ መንገድ ነው። ሰው ከዛ በፊት እንግዲህ እንዲመቸኝ ከታች እና ከላይ ያለውን ጽሑፍ አጥፍቼ ላሳያችሁ። ምክንያቱም እንደምንፈልገው መሀል ላይ ያለችዋን ቪዲዮ ነው። ወይም ደግሞ ገዝቶች ይችኛ ፈልጋትን ከላይም ደግሞ ይችኛዋን ፓርት አንፈልጋትም ማለት ነው ስለዚህ የሚፈልግ ብናነች ማ መሀል ገዝቶች ያሉበት ሰው እሱን ለማስቀረት ክሮፕ የሚባል ነገር አለ። መቁረጥ ማለት ነው ክሮፕ ማለት ሰው መጀመሪያ የማድረገው ክሮፕ ለማድረግ እንደየ ካፕከቱ ይለያያል። አንዳንድ ጊዜ እናንተ ካፕከት ላይ ክሮፕ ብሎ ሊመጣ ይችላል። ኦር ደግሞ ቪዲዮ ክሊክ አድርጋችሁ ከስር ምን የሚል ታገኛለ ትራንስፎርም የሚል ያገኛላችሁ ማለት ነው ሰው ትራንስፎርም የሚለውን አንድ ጊዜ ክሊክ በማድረግ ሪሳይዝ ሮቴት ሚረር እና ሪሳይዝ የሚል ነገሮች አሉ። እዚህ ያለውን ነገር በመንካት ሪሳይዝ ማድረግ እንችላለን። ሪሳይዝ ለማድረግ ከስር ኮሮነር ላይ ያሉ ምልክቶች አሉ። በአራቱ ማዕዘን ኮሮነር ላይ ያሉ ነገሮች አሉ። ሰው እነሱን ይዘን እንደዚህ ጋር የማድረግ ስራ እንሰራለን ማለት ነው ሰው እንደዚህ እናደርጋለን። ከላይም ልክ እንደዚህ ኮለርና ኮሎ ላይ ምልክታለን። እሷን ሚዛን ክሊክ እናደርጋለን። ወደታችን ሚባለን ሰው እንደዚህ እናመጣለን ማለት ነው። ስለዚህ አሁን ላይ ምን አደረግን ማለት ነው? ገስቶች ያሉበትን ቦታ ቆርጠን አዘጋጅነው። ከላይ ቲክ ምልክት እንመታለን ማለት ነው። አሁን ቅድም እንዳልኳችሁ ዳር እና ዳር ላይ ያለቸውን ትኩረት እነዚህ ጠጋ በማድረግ አጠፋታለሁ። አሁን ሴንተር ላይ ተቀምጦልኛል። ከዳርና ከዳር ገጥሟል። ነገር ግን ከላይና ከታች አልገጠመም፣ ጥቁረት አለ። ሶ እሱን ጥቁረት የምናጠፋው በሌላ መንገድ ነው እንጂ ይህን በማስፋት አይደለም። ይህንን በማስፋት አናጠፋውም። የምናጠፋው ምንድን ነው? ባክግራውንድ የሚባል ነገር አለ። የትኛውን ጥቁረት ካላችሁ? ካላችሁ ይህንና ይህንን ጥቁረት ማለት ነው። እሱን ለማጥፋት ባክግራውንድ የሚባል ነገር አለ። እሱን እናስተካክላለን ማለት ነው። ሶስቱን ለማስተካከል ቪዲዮውን ሴሌክት ሳናረግ ዳር ላይ ኢሜጅ እና ባክግራውንድ የሚል ክሊክ እናደርጋለን። ከዛ በኋላ ብለር ኢሜጅ፣ ከለር የሚላል ብለር ኢሜጅ እና ከለር የሚሉ ነገሮች አሉ። ከሶስቱ አንዱን መርጠን የምንፈልገውን ባክግራውንድ ማስገባት እንችላለን። ለምሳሌ ብለር ስናረግ እዚህ የተቀመጠውን ቪዲዮ በአራት መልኩ ከጀርባ እንድናስቀምጥ ይታበዘናል። ለምሳሌ የመጀመሪያውን ብነካ የተወሰነ የመደብዘዝ ሁኔታው አነስ ያለ ነው። እዚ ጋ ብዙም ደበዘዝ የሚባል አይደለም የተወሰነ ነገር ይታያል ማለት ነው። ለምሳሌ ያንን ለመገንዘብ እንደገና ስ ከብቤ ላሳያችሁ ጋስ እንደምትመለከቱ አሁን ዚ ያለውን ምስል እና ዚ ያለውን ምስል ተመልከቱ የተወሰነ የሰው ምስል ወይም ደግሞ ሎጎ ነገር ይሄኛውን ሎጎ ማለት ነው። ለምሳሌ ይሄኛው ሎጎ አስታይም ከላይ እዚህ ጋር ሎጎ ይሄኛው ሎጎ እዚህ አስታያለች ማለት ነው። እንደምትመለከቱ ማየት እንችላለን። ይሄኛው አይ ማለት ነው። ሶ የተወሰነ ነገር በተወሰነ መልኩ እንደሆነ ግልጽ ነው። ሞር ደግሞ ከዚህ የተሻለ ሁኔታ ደብዘዝ እንዲል እንደገና ባክግራውንድ ውስጥ ገብተን ብለን መጥተን ቀጣይን ብንመርጥ አሁን ደግሞ ኦልሞስት ከጀርባ የሚታይ ነገር የለም እስከ ማለት ያደርሳል። ከዛ ደግሞ ቀጣዩን ብነቃ ኦልሞስት አሁን ደግሞ ምንም ነገር የለም። ልክ እንደዚህ ስናደረግ ውስጥ አራተኛው ላይ ምንም ነገር የለም። የተወሰነ ከለሮች ብቻ ነው እንጂ ሎጎ ምናምን አይታይም ማለት ነው። ይሄ በጣም ደስ የሚል የሆነ ብለር አደግ ነው። ከዚህ በኋላ እንግዲህ ዳርና ዳር ላይ አሁንም ክፍተት አለ። ከላይና ከታች ክፍተት አለ፣ እንደምትመለከቱት እንደምትመለከቱት እዚህ ጋር ያለው ክፍተት ላይና እና ታች ክፍተት አለ። ምንድነው የምናደርገው? እዛ ክፍተት ላይ የተወሰኑ ኢንፎርሜሽኖችን ጽፍበታለን ማለት ነው። ስለዚህ እነሱ ኢንፎርሜሽኖች ምን ምን ለምሳሌ ርዕስ ነገር መጽፍ የሚፈልግ ባይዘ ብዙ መጠካት የለበት ወደ ላይ ከተጠጋ በኋላ ስሚትን ይሸፈንብናል so ከዚህ አካባቢ ማለት የለብንም። ከላይ ያለውን እንተው አንጽፍበትም። እዚህ አካባቢ ችግር ነው እንተዋ ከዚህ በላይ ከላይም ከፍ ማለት በታችን በጣም ዝቅ ማለት ችግር ያመጣብናል፣ በኋላ ላይ ማለት ነው ማለት ስለነጭን ይሸፈንብናል። ስለዚህ ብዙ ሞር ላይ ተጋሳኝ እንት ማረግ እንችላለን። ስለዚህ ቴክስት ብለን ለምሳሌ ርዕስ ርዕስ ብለው ያባላል

ሰው ከላይ ማለት ይባላል እነዚህ ጎላላ እነዚህ ከዛ በኋላ በኩል ለማለ ሰብሰብ አድርገዋል። ይህን ካረግን በኋላ ከስር ያለው ነገር ባዶ እንዲሆን ስቲከር ገባና ሰብስክራይብ አድርጉኝ እንደዚህ አይነት ነገሮችን ማስገባት ችላለሁ ማለት ነው ሰብስክራይብ

ወሳኝ የሆነ ነገር ያልኩበት መንገድ በዚህ መንገድ እንግዲህ ለቲክቶካችን ቪዲዮ ንትን ካለ በኋላ ከዛ ከላይ እንገባ ና ሰባት መቶ ሀያ ፒ ላይ ስናደረገው ከስር አራት መቶ ሰባ ስምንት ሚካ ማለት ይላል ዘ ይሄ ለዩቲብ ሾት ስሚሆን ቪዲዮ አይደለም። ምክንያቱም ዩቲብ ሾት ውስጥ በአብዛኛ እስከ አስራ አምስት ቀን በዛ ከተባለ አንድ ደቂቃ ቢሆን እስከ ሶስት ደቂቃ ግን እንችላለን፣ መብታችን ነው ማለት ነው። ለመቁረጥ እናደርጋለን። ከዚህ በኋላ አሁን አጠራን ቪዲዮ ማለት ነው። ቪዲዮ አጠር ብለዋል። ድጋሚ 720 ስንገባ ነው ይቀላል። 720 ስታንዳርድ የሚባለው ቲክቶክ ወሳኝ የሆነ አጫጫር አስር ሰማንያ የምናደርገው ሀያ ነው። ብዙ ልዩነት የለው። ይህ ደግሞ አክቲቪቲ ሲሆን በጣም ደስ ይላል። ከዚ ኤክስፖርት እናደርገዋለን። ኤክስፖርት ሳያደጉት ሎዲንጋ ኤድ ይላል። ማስታወቂያ ሎድ እያደረገ ነው። ስለዚህ በቀስታነት ክምና ስንመለስ አሁን ኤክስፖርት ማድረግ ይጀምራል ማለት ነው። ቪዲዮችን አሁን ለአፕሎድ ግጁ እየሆነ ነው ኦኬ፣ ሆነ እንግዲህ ላይ የሚፈልገው ማለ ማለት ነው ለዩትዩብ ሾርት ቪዲዮ እና ለቲክቶክ የምናደርግበት መንገድ ነው። ለዩትዩብ ሎንግ ቪዲዮ ደግሞ ካስፈለገ እንገባለን። ዩትዩብ ሎንግ ቪዲዮ የሚባለው እንግዲህ ከሶስት ደቂቃ በላይ የሆነ ነው። ከሶስት ደቂቃ ከሆነ ዩቲዩብ ሾርትስ ተብሎ ነው የሚመዘገበው ማለት ነው። ከሶስት ደቂቃ በላይ ከሆነ ቪዲዮ ከሰራችሁ የዩቲዩብ ሎንግ ነው የሚባለው። አሁን ዚጋ ምንድነው ዩቲዩብ ሎንግ ላይ አስፔክት ሬሽን ከስር ፈልገን ሰፋ ብሎ እናደርገዋለን። ከዛ በኋላ አሁን ዚጋ ያለ ጥቁረት አለ። ጥቁረቱ

አሁን እንደምትመለከቱት ክሮፕ ስላረኩት ወይም ደግሞ ሪስ ስላረኩት ምን ይሆናል፣ በትንሹ ጥቀምላለች ነገር ግን እሷ በጣም ጭ እና ሰፋ ሰፋ ያደረገው ከላይ እና ከታች ግጥም ይላል። ከላይ እና ከታች ግጥም ይላል።

ጥቅሙን እንደሆነ አሁን እዚህ ጋ ከጀርባ ያለው ጥቁረት አለ ሰዎች ለማስወገድ፣ እንደተለመደው ከስር ባክግራውንድ ቪዲዮ ክሊክ አድርገን ከነበረ ባዶ ቦታ ላይ ክሊክ በማድረግ ወይም ደግሞ ቪዲዮ ደግሞች ክሊክ በማድረግ ሴሌክት አንሴሌክት ማድረግ ያስፈልጋል። ምክንያቱም አንሴሌክት ካላረግን ከስር ያለው ባር፣ ለምሳሌ ቪዲዮን ሴሌክት፣ ባሩ ይቀየራል፣ ከስር ያለው ባር ይቀየራል።

መሀል ያለው ተባብሯል አሪፍ ነው። ዳርና ዳር ላይ ያሉት ደግሞ ጠባብ ናቸው። ወደ አንድ ቦታ ብናስል ከሆነ ሰፊ ይሆንልናል። ስለዚህ የተወሰነ ኢንፎርሜሽን ይዛል። ለምሳሌ ስቲከር ውስጥ ከፍተን እንደ ሰብስክራይብ አድርጉ ነገሮችን ልክ እንደዚህ ደግሞ ላይክ አድርጉ ነገሮችን ሁለቱንም ማስቀመጥ ይቻላል።

አሁን በሰባ መቶ ሀያፊ ኤክስፖርት የሚደረግ ነው። አራት መቶ ሰባ ስምንት ምናምን ይፈጃል። ከዚ ደግሞ ወደ ኋላ መለስል በአራት ሰማኒያ መቶ ዘጠና አንድ ይላል። ከዛ ኤክስፖርት ማድረግ ነው። ጥያቄዎች ካሏቸው ጠይቁ። በጣም ብዙ ብዙ ነገሮችን ካፕካት መስራት ይቻላል። በጣም ብዙ ዙም ኢፌክት አለ፣ ምናምን ማፍጠን አለ፣ ስፒድ መጨመር። ለምሳሌ ቪዲዮዎችን ምንድን ነው ቪዲዮን ከኦዲዮ ኤክስትራክት አድርጎ ወይ ኦዲዮን ወይ ቪዲዮ እንጠቀማለን። ወይ ደግሞ ኦዲዮ ነው ደግሞ ሌላ ኦዲዮ ማስገባት ኦቨርላይ የሚባል ነገር አለ። በጣም ብዙ ነገሮች ይችላል። ነገር ግን እናንተ ጥያቄዎቻችሁን ጠይቁ።